ለምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት በሙሉ በጀት ዓመት ግብር አሳውቆ መክፈያ ወቅት ከሀምሌ አንድ እስከ ጥቅምት 30 መሆኑ ይታወቃል በመሆኑም እስካሁን ግብራችሁን አሳውቃችሁ ለከፈላችሁ ግብር ከፋዮቻችን ምስጋናችንን እያቀረብን ግብራችሁን አሳውቃችሁ ላልከፈላችሁ ግብር ከፋዮች ካላስፈላጊ ወረፋ መጨናነቅ ራሳችሁ እንድጠብቁ እንዲሁም ለግብር አሰባስቡ ሂደት መቀላጠፍ የበኩላችሁን አስተዋጽኦ እንድትወጡ ከአደራ ጭምር እያሳሰብን ጥቅምት ሰላሳ ከመድረሱ በፊት በቀሩት ጥቂት ስምንት ቀናት ግብራችሁን አሳውቃችሁ እንድትከፍሉ በአክብሮት እናሳውቃለን። የምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ለምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት በሙሉ በጀት ዓመት ግብር አሳውቆ መክፈያ ወቅት ከሀምሌ አንድ እስከ ጥቅምት 30 መሆኑ ይታወቃል። በመሆኑም እስካሁን ግብራችሁን አሳውቃችሁ ለከፈላችሁ ግብር ከፋዮቻችን ምስጋናችንን እያቀረብን ግብራችሁን አሳውቃችሁ ላልከፈላችሁ ግብር ከፋዮች ካላስፈላጊ ወረፋ መጨናነቅ ራሳችሁ እንድትጠብቁ እንዲሁም ለግብር አሰባስቡ ሂደት መቀላጠፍ የበኩላችሁን አስተዋጽኦ እንድትወጡ ከአደራ ጭምር እያሳሰብን ጥቅምት 30 ከመድረሱ በፊት በቀሩት ጥቂት ቀናት ግብራችሁን አሳውቃችሁ እንድትከፍሉ በአክብሮት እናሳውቃለን። የምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት